ንግግር ውላ እኔ በሰዓቱ በዛ ሰዓት ባገኘ እውነት ከእኔ ጋርም ልትጣላ ትችላለ። እንገዶኝ እኔ ችግር የለብኝም። ሀይሚ በጣም ተናዳብሃለች፣ ተቀይመሃለች። ይቅርታ እንድጠይቃ ትፈልጋለሁ። ንዴቷ እንደዚህ አይነት ወሬ ከሀይሚ ጋር እንድታወራም አልፈልግም። ስለፈለገችው ከሱ ጋር መሆን ስለፈለገች ነው ማወቅ የፈለገችው አይደል። ወንድ ልጅ ነኝ ንቀት እና የፈለገችውን ብትመጣ ይሆን ወደ ሳይዳ አትያዝ። እኔ ሳይዳ አልያዝኩም። አሁን እኔ ከኔ ጋር መተኛል። አንተ ማን ነው ቂም የሚያዝ ያለበት? እኔ እኮ ባለፈው ቪዲዮ ፍት ተመታሁት እኔ መሰልኩኝ። እና ታዲያ ያደረግከው ነገር እኮ ነው። ሰላም ሰላም፣ ውድ እና የተከበራችሁ የኛ ውድ ቤተሰቦች ሰዎች እንዴት ናችሁ? እኛ በጣም ደህና ነን አለን። ባለፈው ቪዲዮ አይታችኋል። ትናንት አሪፍ ነገር ነበረ። ደስ ብሎኛል። ብሮኬም እንደዚህ አይነት ሀሳብ ማሰቡ በጣም ደስ የሚል ነገር ነው። እኔ በጣም ነው ደስ ያለኝ፣ በጣም ተመችቶኛል። አሪፍ ነገር ነው። ሁለቱ ጋር መሆን የነበረበትን ውሳኔ ነው የወሰነው በዛ ሰዓት። ሀይሚም ሰው የሚያስፈልጋት ሰዓት ላይ ነበረች። እሷ ያስፈልጋታል ብዙ ጊዜ ብየዋለው ሃይሚ ሰው ያስፈልጋታል፣ ከጎኗ የሆነ ሰው ያስፈልጋታል። እንደዚህ የሆነ መጥፎ ማሳብ ልታስብ የምትችለው ሜቢ ብቻዋን ስለሆነች እየፈራች የነበረው ልጁንም እየፈራች የነበረው ብቻዋን ስለነበረች ነው። እና ብሩኬ በመጨረሻም ቢሆን ተረድቶኛል፣ የጠየኩትን ነገር እሺ ብሎኛል፣ መጥቷል፣ አብሯትም ሊኖር ወስኗል። ያ ነገር ደግሞ ለብዙዎቻችን ትንሽ ደስታ ይፈጥራል። እኔ በጣም ነው ደስ ያለኝ በቃ ደስ የሚል ነገር ነው እና ብሩኬ እኔ በጣም ደስ ብሎኛል። ወንድሜ አሪፍ ነው። በዚህ መሀል ደግሞ ሁለታችሁም ያለውን ነገር በግልጽ አውረታችሁ ብትፈጡት ሁለታችሁ ጋር ያለውን ልዩነት ብታጠቡትና ወደ መስማማት መታችሁ አሁንም አሪፍ ነው። እየተስማማችሁ ነው። ከዚህ በላይ ደግሞ ደስ ደስ ደስ በሚል ሀሳብ እንደምትመጡ እርግጠኛ ነኝ። እኔ በጣም ነው ደስ ያለኝ። ብዙዎቻችሁም ደስ እንዳላችሁ በር ቆልፍባቸውም እያላችሁኝ ያላችሁ ብቻ ግን፣ ያው በዚህም አለበዛ እኛ የምንፈልገው ነገር ሆኗል። አሪፍ ነው እና ዛሬ ሄኒን ጠርችዋለው። ያየዋል፣ የትላንትናውን ቪዲዮ አይቶታል፣ ያየዋል ብዬም ማስባለው። እና ከዛ በፊት የማይሆን ነገር ከሄኒ ጋምሰት አገባ ውስጥ ገብቶ ነበረ። ያ ነገር ደግሞ ለሱ ጥሩ አደለም። ከዛ በፊትም ነግሬዋለው፣ እንደዚህ አይነት ሀሳብ እንዳያስብ፣ ያ ነገር ልክ እንዳልሆነ ብዙ ጊዜ ነግሬዋለው። መረዳት ነበረበት መረዳት መቻል ነበረበት። ሃይሚንም ደግሞ እንደዚህ አይነት ንግግር ከእሷ ጋር መነጋገር አልነበረበትም። ያ ነገር ልክ አይደለም። ዛሬ ለአንድና ለመጨረሻ ጊዜ እሷን ይቅርታ መጠየቅ አለበት፣ ይቅርታ እንዲጠይቃት አጥፍቷል ሜቢ ለሱ ጥፋት ላይሆን ይችላል። አላጠፋሁም ብሎም ሊያስብ ይችላል። አላጠፋህም ብላችሁ የምትደግፉትም ሰዎች ትኖራላችሁ። ግን ደግሞ ያ ልክ አይደለም፣ ልክ ያልሆነ ነገር ነው። ሄኒን ጠርቼ ዛሬ ይቅርታ እሷን እንዲጠይቃት ሀይሚን ይቅርታ ጠይቆ ሀይሚም ትንሽ ተናዳበታለች፣ ደብሯታል። እንደዚህ አይነት ንግግር ከእሷ ጋር መነጋገሩ እሷን በጣም ያስከፋት እና ደግሞ እንድትከፋ እኔ አልፈልግም። ሀይሚ እንድትከፋ ማናችንም አንፈልግም። ሄኖክም ቢሆን የእሷን መከፋት የሚፈልግ አይነት እሷ አልነበረም እና ያ ነገር እንዳስከፋት ማወቅ አለበት። በጣም ደብሯት ትናንትናም ስትናገር ነበረ። ለብሩኬ ስትነግረው ነበረ እና ያ ነገር ልክ እንዳልሆነ ልነግረው ፈልጋለው። ጠርቼው ይሄንን ነገር ማስተካከል ካለበት እንዲያስተካክል እሷንም ይቅርታ መጠየቅ ካለበት ይቅርታ እንዲጠይቅ፣ ብሩኬ ማድረግ ያለበትን ነገር በስርዓት ለብሩኬ መናገር፣ ብሩኬ ልክ ያልሆነውን ነገር ብሩኬ ልክ አይደለህም እንደዚህ አይነት ነገር ብታደርግ አሪፍ ነው ብሎ እንዲነግረው ጓደኛው ነው፣ እንዲመክረው እፈልጋለው። አብረን ሆነን የእኔም ጓደኛ ነው፣ በጣም አሪፍ ጓደኛዬ ነው። በጣም ብዙ ነገር አብረን ስናሳልፍ፣ በጣም አሪፍ አሪፍ የሚባሉ ቪዲዮዎችን አብረን ስንሰራ አይታችሁናል። እና እኔ ደግሞ ያንን ነገር እፈልገዋለው። መሀላችን ላይ ልዩነት እንዲፈጠር አልፈልግም። የሆነ መጣላትም ከማንም ጋር አልፈልግም። ባለፈውም ቢሆን ትንሽ አስቀይሞኛል፣ እጅ ሰንዝሮብኛል። ግን የሆነው ይሁን ችግር የለውም። ምናልባት እሱ ባሰበው ልክ ልክ ሆኖ ሊሆን ይችላል። አንዳንዴ ያሰብነው ነገር ሁሉ ልክ ነው ብለን ማሰብም የለብንም። አንዳንዴ ያሰብነው ነገር ጥፋትም ሊሆን ይችላል። ልክ ላንሆን እንችላለን። ሔኒ ደግሞ ያንን ነገር አልተገነዘበውም። የዛን ቀንም እኛ ለምን እንደመጣን ለጸብ ነው የመጣው ብሎ አስቦም ይሆናል። ግን ደግሞ እኔ እንዴት ብዬ ብሩኬ ቤት ለጸብ ከሀይሚ ጋር ሄዳለሁ? እንዴት ልንጣላም ማንችል ሰዎች ነን። እንዴት አስቦም እንደሆነ አላቅም። ያንን ነገርም በግልጽ እንዲነግረኝ እፈልጋለሁ። ምን አስቦ ከኔ ጋ እጅ እንደተሰነዛዘረ በምን አይነት ወይም አስቦኝ እንደሆነ ማወቅ እፈልጋለሁ። እሱንም መጠየቅ እፈልጋለሁ በግልጽ። ብቻ ለማንኛውም እኔ ደስ ብሎኛል። በጣም ነው ደስ ያለኝ ይሄ ደስታዬ ደግሞ ወደ ሌላ ነገር ተቀይሮ ሌላ ደስታ እንዲሆንልኝ ይፈልጋለሁ። ጸሎቴም እሱ ነው እና ቡቡና ሀይሚ ተስማሙልኝ፣ ፏ በሉ፣ ዘና በሉልኝ። እሱን ነው የምፈልገው ዛሬ ሔኒን ጠርቸዋለሁ ብያቸዋለሁ እና እስኪመጣ እንጠብቅ አቅቶኝ ማስቀረት በእጅ መሬት ይዤ

ምን ነው ተቆጥተሃል? እኮ ኧረ አልተቆጥተህ ተኮስተሃት እርሃለሁ። አልተቆጣሁም ትላለህ፣ እንዲህ ተኮስተሃት፣ እርቀኸኛል፣ ፈርተኸኛል። ይጣላኛል ብለህ ፈርተህ ነው ምናልባት፣ አንተም በጥፊ እንዳትመታኝ። አይ እንዴት እኔ ለምን በጥፊ እመታለሁ? የተመታበትም የራሱ የሆነ ምክንያት አለ። ለምዳቸው አልጥፊ ማታተር ጥፊ መማታተር እንዳርጋችሁት። አይ ጥፋትህ እኮ ነው ያስመታ። አሁንም ማታም ነው ጥፋትህ እንዳስመታ እ ይሁን ጥፋተኛ ነው ነው። እኔ መጀመሪያ ሆንኩ ባል ነገር ደስ ይለኝ ነበረ። ግን ደግሞ እኔ ነገሩ ሳይጀመር በፊት ነገር ያለው እንደዚህ አይነት ነገር ልክ እንዳልሆነ ብዙ ጊዜ አስሬ እነግርህ ያለው። ግን አንተ ሰው እውነቱ ሲነገር ይናደዳል። እውነት ስለሚያምነው እንደዚህ የሚሆነው ሰው የምን እውነት እውነቱ ያለው ማጋ ነው። እውነት ነው፣ እውነት ያለው ማጋ ነው። አሁንም ለጭቅጭቅ አይደለም። አንተም ብትሆን አሁን የሆነ ሰዓት ህይወት ይኖርሃል። አሁን ቤተሰብ እናንተም እንድታቁ የምፈልገው አንዳንድ ሰዎችም እየተከራከራችሁ ያላችሁ ሰዎች አላችሁ፣ ልክ ናችሁ፣ ቀጥሉ ነው። ልክ ናቸው። የፈለገውን ሰው የፈለገውን ነገር የማድረግ መብት አለው። እንደዚህ አድርግ ተብሎም ማንንም ማስገደድ አይቻልም። ግን ደግሞ እውነታ ምንድን ነው? ማናችንም የሆነ ሰዓት ህይወት ይኖረናል። ህይወታችን ላይ ያ ህይወታችሁ ዛሬ ድሮ ያሳለፋችሁት ነገር ዛሬ ላይ አንድ ሰው ጋ ግንኙነት ሲጀምሩ ጓደኝነት ሲጀምሩ ስላለፈው ነገር አያገባውም እና ይህንን ነገር አሪፍ ነው የምትሉ ሰዎች ቀጥሉ፣ አሪፍ ላይ ናቸው። ይሄ ህይወት ነው። ህይወታችሁ ላይ ደግሞ የሆነ ሰው የፈለገውን ነገር ማለት አይችልም። እኔ አሁን እንደ እኔ ከሆነ ሰው ጋር ግንኙነት ኖሮኝ ያለፈ ህይወት ኖሮኝ አሁን ይሄንን ህይወት የምፈልገው ከሆነ የተጠየቅኩትን ነገር የመመለስ ግዴታ አለብኝ። ይሄንን ነገር ደግሞ ይሄ ሚዲያ ይሁን አይሁን እሱም የሚወስኑት ባለቤቶቹ ናቸው።

ፍላጎት ይሄ አሁን ያለኸበት ህይወት ላይ ደስተኛ ካልሆን ከማትፈልገው ከሆነ አሁን ብሩኬን ትላንትና ከትላንት ወዲያ ውርቼዋለሁ የማስረዳት ግዴታ እንዳለበት ነግሬዋለሁ። አምኖልኛል። የምትጠይቅበት መንገድ ልክ አይደለም ሃይሚ አለኝ እንጂ አልናገርም። አሁን ብሩኬና ሃይሚ የራሳቸው የሆነ ባህሪ ያላቸው ያለፈ ህይወቱ ሚዲያ ላይ አሁንም የመጣንበትን መንገድ እየሳትን ነው። እኔ አሁን ለምን ይጠራኝ? ግን ይቅርታ የእውነት ይህንን ነገር ማመን አለብህ። ምን ብ ምን ልታሳምን ነው? አሁን ለምሳሌ አንተ ህይወት ይኖረሃል። ነገ ከነ ጎዲያ የራሱ የሆነ ጓደኛ ይኖረሃል። ያ ጓደኛ ለሚጠይቅ ጥያቄ መልስ መስጠት አለብህ የለብህም? ሚዲያ ላይ አይደለም። ሚዲያ ላይ ሆነ አልሆነ የጠየቀህን ነገር መመለስ አለብህ የለብህም? አሁን ለምሳሌ እኔ እናንተ ጓደኛ ነን፣ እኔ ጓደኛህ ነኝ። ላይፍ ነው ይሄ፣ ላይፍ ነው፣ ሴትና ወንድ የሚባል ነገር የለም። አሁን ጥያቄ መልስልኝ። እሺ፣ ወንድ ነው አሁን ተወና፣ ሴትና ወንዱን ትተን ከወንዱ ጋር እናወራ። እኔ ጓደኛህ እኔ ጓደኛህ፣ እኔ ስራ፣ አንተ ማላውቀውን ነገር አወቅኩኝ እንዲህ ነበር ወይ ብዬ ብጠይቅ ማስረዳት ግዴታ አለብህ የለብህም? ጓደኝነታችንን ከፈለግከው ማስረዳት ግዴታ አለብህ። ጓደኝነታችንን ግን ያሻክር አይደለም? እናው ያሻክራል። እንዴት ሆነ ያሻክር? ለምን? እኔ ማወቅ የምፈልገውን ነገር ማወቅ ፈልገ አንተ የማይጎዳ እኮ ከሆነ ኖ እኔ ያው የሚጎዳኝ ነገር ሆኖ ቢሆንስ? እኔ ላይ ሌላ ችግር ሊያመጣ ነገር ከሆነስ? ይጎዳታል። እንዴት አይጎዳትም እንዴ? ነገ ከነጎዳ ጓደኝነት ላይ ያለ ነገር መታወቅ አለበት። ያለፋ ያለፈ ነገርም ቢሆን ማወቅ ከፈለገች የማወቅ መብት አላት እኮ። የምታውቀው ሚዲያ ላይ ዛውታ ነው እንዴ ሄኖክ? አንደኛ እንትን አላልከውም፣ ከዛ በፊት የነበረንን ምልልስ አላየኸውም? በቃ ተው። ምልልሳ ላይ ያው ከዛ በፊት የነበረንን በብዙ ሰው በብዙ ሰው ጨቅጫቃ፣ ነገረኛ በቃ ተንኮለኛ ምናምን እያደረገኝ ስለሆነ መጨቃጨቅ አልፈልግም። እኔ አንደኛ ዛሬ የሚጠራው እውነታው እውነታው ይሄ ነው። ለዚህ ነው እኔ እንደዚህ ያልኩት አልኩኝ እንጂ ሚዲያ ላይ ይሁን አይሁን እኛ እንደዛ አላልንም። ከዛ በፊትም ግን ነገሩ አልፏል። እኔ ከዛ በፊት ተናግሬያለሁ ተናግሬያለሁ። ያ ሁሉ ነገር አልፏል። ካለፈ በኋላ ቂም፣ መተዛዘብ መያያዙ ጥሩ አይደለም። ማን ነው ቂም መያዝ ያለበት? አሁን ባለፈው ዲመ እና ታዲያ ያደረግከው ነገር እኮ ነው። እንዴት አንተ እንደት ብለህ እንደዚህ አይነት ወሬ ከእሷ ጋር ሃይሚ ከዛ በፊት ያለች እንደዚህ አይነት ወሬ ከሃይሚ ጋር እንድታወራም አልፈልግም። ስለፈለገችው ከእሱ ጋር መሆን ስለፈለገች ነው ማወቅ የፈለገችው አይደል? ከብሩኬ ጋር መሆን ስለፈለገች ነው የጠየቀችው አይደል? ባትፈልግ ፍዜ አንገልን ገደ እንደዚህ አይደለም። ጓደኝነት እንደ አይደለም። እንዴት ነው እሺ? ጓደኝነት ላንተ እንደዚህ አይደለም። እ ሰማኝ የኖክ አይ በቃ እንደፈለጋችሁ እኔ ደስ ብሎኛል። ትናንትና ቪዲዮ አይቻለሁ። ብሩክ አብሯት አጠገቧም ደን ካለ ደስ ነው የሚ ላይ ታው ሁሉም ነገር አሁን ግን ምንድን ነው የኔ ሀሳብ። በቃ በዛ ነገር ላይ እኔ አሁን አቋሚ አቋሚ ያ ነው። ሁለቱም የሚስማሙበት መንገድ ከተገኘ ደስ እያለኝ መንገዱን አመቻቻለሁ። ሌላ ምንም ማረገው ነገር የለም እኔ አሁን ቤተሰቦች ዛሬ እኔም ለዛ አይደለም የመጣሁት አንተንም ወደ ሌላ ነገር እንድትገባ ያ ነገር ልክ እንዳልሆንክ እንድታምን እንጂ አሁንም ሽንጥን ገትረ ልክ ነኝ እንድትለኝ ዛሬ የጠራው ለአንዴ እና ለመጨረሻ ጊዜ ሀይሚ በጣም ተናዳብሃል ተቀይመሃለች ይቅርታ እንድጠይቃት እፈልጋለሁ ምላት ወንድ ልጅ ነኝ አይደል? መታኝ፣ ተታኝ የንቀት ምት መታኝ ሄደችው። እሷ ነች እንጂ ነው ያደለው። እና የፈለገችውን ብትመጣ ይሆነ ሳይድ አትያዝ። እኔ ሳይድ አልያዝኩም። አሁን እኔ ከኔ ጋር መተኛል አንተ እኔ አሁን አንተ መተኛል። ይቅርታ ጠይቀኝ አላልኩህም አላልከኝም ያለን እና ከሀይም ጋር ያለህ ቀረቤታ ምንም የሚለያይበት ሄኖክ ትሰማኛለህ፣ ይሄ ነገር አያዋጣ ለማናችንም የሚያዋጣን ነገር አይደለም። ይቅርታ ሌላ አታካራው ውስጥ መግባት ምን ስለሆነ ነው? ይቅርታ፣ አንድ ነገር ብቻ ነገር እንደዛ አይነት ወሬ ማውራት በራሱ ልክ አይደለም። ምንድነው ያልኩት? ባለፈው ያወራው ወሬ ልክ አይደለም። ሰበብ አታብዢ። እንደዚህ አይነት ነው ይሁን፣ ለሰበብ ይሁን፣ አንደኛ የሚያገናዝብ ሰው ይሁን። ካይኒ ሳይዶና አታውራ ማለ አውራ እኔን አሁን ሳይድም የሚያስይዙኝ ሰዎች በሙሉ የተሳሳቱ ሰዎች ናቸው። እኔን እንዲህ ያሰብክ ነው እንደዚህ እያደረግክ ነው የሚሉኝ ሰዎች በሙሉ ስህተተኛ ናቸው ነው እኔ በዛ ምን ችግር በተብለ መጣጠብ መልሳለሁ። ችግር የለም። እኔ አሁን እንደዚህ አይነት ነገር መሀላችን ላይ እንዲፈጠር አልፈልግም። እኔ እናንተ ጋም የሆነ መጎረባበጥ እንዲመጣ አልፈልግም፣ መጣላትም እንዲመጣ አልፈልግም። እኔ የእውነት አትልፋ፣ እኔ መቼም ይቅርታ አትላት። ለምንድን ነው ይቅርታ አትላት? ብዙ ነገር ብልሃታል፣ በጣም አናዳሃታል። ህይወቷ እኮ ነው፣ ይሄ የራሷ ህይወት ነው። ህይወቷ ላይ መተ ትፈልጋለች። ማወቅ የፈለገችውን ነገር የማወቅ መብት አላት። ብሩኬ ጋር ያለውን ነገር የማወቅ መብት አላት። እንዴት ነው ቱናው፣ እንዴ! ይሄ እኮ ህይወት የሁለቱ ነው አይደል? እኔ እና አንተ ነው። አትልፋ፣ ይሄ ነገር ለአንተ ጥሩ አይደለም። ይሄ ነው። እኔ አሁን ጥሩ ነገር ሆኖ ቢሆን እቀጥልበት ብዬም አበረታታለሁ፣ ግን ደግሞ ጥሩ ነገር አይደለም። ምንም አልሆነም። አይ ሚን እኔ መቼም ቢሆን ይቅርታ አድርጊልኝ እላትም፣ በልቤም ቂም አልይዝም። ምክንያቱም እኔ ለራሴ መዳን ስለምፈልግ ምንም ነገር በማንም ሰው ምንም ቂም አልይዝም። ሁሉ ጊዜም እውነት የሚያወራ ጥሩን ነገር የሚደግፍ ሰው አይወደድም በብዙ ሰዎች አይወደድም። እውነት ሲጀመር ማንንም ማንንም አይፈልጋትም። እውነትን ያው ይሁን የፈለገ ይሁን እኔ በማንም ቂም አልይዝም። አንተም ቂምን ስላላ ያስከብኝ እኔ በጓደኞቼ በሃይሚን በማንም ቂም አልይዝም። ያለፈ ነገር አለ እኔ ቂም ካሪያስ ከታዲያ ይቅርታ መጠየቁም ለምን ከበደ ለምን ካፊ ይቅርታ ምትል ይቅርታ አድርግልኝ የሚል ቃል በተአምር አይወጣም። ለምን አይወጣም? አልበደልኩማ እንዴት አልበደድኩም? ሰበብ እየፈለግሽ ነው ብሎ ሰበብ እየፈለግሽ ነው ብሎ አምሮ፣ አለ የሌለ ነገር ሰበብ እየፈለገች ምን ታውቃለህ? ይሄ ነው። ምን እያየ ነው አይደል? እና የጠየቀችውን ነገር ነው አይደል? ከጠፋችበት ጊዜ ከመጀመሪያው አንስታ፣ ሰበብ ነው እንጂ ቁጭ ብለው ቢያወሩ፣ ብትፈታው፣ እንደዚህ ነው ቡታጀራ እያለ እንደዚህ እንደዚህ ብትል የሚያልቅ ጉዳይ ነው እና ይሄንን ሁሉ መናገሬ እኔን ይቅርታ በል ሚያስብል አይደለም። አሁን ነገሩን ወደ ኋላ ከወሰድነው ነው ማለት ነው አብዝተህ ጥፋተኛ ትሆናለህ። ለምን እንደሆነ ታውቃለህ? ለምን መሰለህ? እኔና ሀይሚ ከብሩኬ ጋር ስናወራ በመጀመሪያ ያንን ነገር ሀይሚ በሰዓቱ የተናደደችበትን ነገር መፍታት የምንፈልገው ሚዲያ ላይ አውጥተን እንዳልሆነ ብዙ ጊዜ ተናግረናል። በውስጥ እንዲፈቱት በውስጥ አውርተው እንዲፈቱት በጣም የእኔም ፍላጎት ነበረ። ላይክ በቃ ሀይሚ ተናዳለች። ማወቅ የምትፈልገውን ነገር የማወቅ መብት አላት። ጓደኛዋ ነው። ጓደኛህን ደግሞ እንደፈለግ የመጠየቅ መብት አለ፣ ሙሉ መብት አለ። የምትዋደድ የምትፈላለግ ሰው ከሆንክ ደግሞ ምንም ነገር ሊገድህም አይገባም። ደብዳቤ ጽፋ በዚህ በዚህ ምክንያት ምናምን ባትን ደብዳቤ ጽፋ የጠፋችሁ አንድ የሚዲያ ላይ ግልብጥ አድርጋችሁ አመታችሁት። መልሳችሁ ራሳችሁን ንጹ ለማድረግ ጻድቅ ሰውን ለመወንጀል አንተን አትበሉ። እኔ መቼ ማይሚን ይቅርታ አልጠይቃትም። በጣም ይቅርታ። በዚህ ጉዳይ ከሆነ አናውራ። በቃ ካም በኋላ ሄኒ ብቻ። አይ በዚህ ጉዳይ እኔ ለመጥፎ ነገር ማሰብ ነበር። ወንድ ልጅ ነህ። የፈለገ ነገር ነገር አይደለም ያስብላል። እንደዚህ የሚባል አማርኛ የለም። ይሄ አእምሮአችሁ የፈጠረው ነው። ኖ እኔ ወንድ ነኝ። እኔ ለሌላም ነገር አልነበረም የጠራሁት የሆነ መጥፎ ነገር ማስብ ያልነበረም፣ ግን ደግሞ መሀላችን ላይ የተፈጠረ ያለው ነገር ልክ እንዳልሆነ ለማስረዳት ነው። እኔም ከሄኖክ ጋር ያለኝ ግንኙነት ትንሽ እንዲሻከር አልፈልግም። ያለን ነገር የሆነ ሌላ ነገር ውስጥ እንዲገባ አልፈልግም። ሄኖክም ቢሆን ከሀይሚ ጋር ያለውን ነገር በስርዓት እንዲፈታ እንጂ እንዲህ የማይሆን ነገር ውስጥ እንዲገቡ አልፈልግም። ጓደኛ ናቸው። በጣም ያስብላታል፣ በጣም ይወዳታል። ይሄን መውደዱን ይሄን ማሰቡን ደግሞ በእንደዚህ አይነት ውይ፣ አይደለም እና ብቻ ለማንኛውም ፈጣሪ ይርዳን። ይቅርታም እንዲጠይቃት ነው የምፈልገው እንጂ እኔ ሌላ ነገር አልፈልግም ብቻ አብራችሁን ስለነበራችሁ በጣም አመሰግናለሁ። በጣም የምወዳችሁ በጣም የማከብራችሁ ውድ ቤተሰቦቼ 66000 ገብቻለሁ። 66000 ያደረሳችሁኝ እኔን የምትወዱ እኔን የምታከብሩ ውድ ቤተሰቦቼ በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። ክበሩልኝ፣ ከፍ በሉልኝ። ወዳችኋለሁ።